በቃ ምንም ስድስት ስልሳ ስድስት ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይም ይረገጣል አሰላሙ አለይኩም ረመቱላ በረካቱ ሰላም ወንድ ቤተሰብ እንግዲህ ሀቢባ ማለት ነው በዛሬው ዕለት ልጇን ሰድበውባ ነው እንደዚህ ትክክል እንረርድብን የምትለው በነገራችን ላይ ልጆች ምንም አያውቁም እና ደግሞ ቤተሰብ እናት አባት ባጠፋው ልጅ ላይ ይደርሳል መዘዙ። ልጅ ባጠፋው ደግሞ እናት አባት ላይ ቤተሰብ ላይ ነው መዘዙ የሚደርሰው ማለት ነው። እና ሀቢባን እንግዲህ ይህን ሁሉ ልጇን የሰደቡባት በምን ምክንያት ይመስላችኋል? ቪዲዮ እስከ መጨረሻዋ ተከታተሉ። ባለፈው የጉራጌ ሕዝብ እናቱ ሞታ ወይም ሚስቱ ሞታ ሱቅ ይከፍታል ስራ ይሰራል ብላ ነበረ እና ልክ ጉራጌዎች በጣም ነው የተቃወሟት ማለት ነው። በዛ ምክንያት ደግሞ ይቅርታ ጠይቅ እያባት ነበረ የጉራጌን ህዝብ ይቅርታ ጠይቅ እያባት ነበር እሷም ጉራጌ ናት ለራሷ ግን በዚህ ምክንያት ነው ልጇን የሰደቡባት አያችሁ ይችን ተናገረች ብለው ማለት ነው እና ልጁ ምን አደረገ እሺ ጉራጌ ስራ ይወዳሉ ለማለት ፈልጋ ነው እሷ እውነት ሬሳ እዛ ጋር ተቀብሮ ወደ ስራ ይሄዳሉ ውሸት ነው ማንኛውም ሰው ቢሆን ቤተሰቡን ሞቶ ቀብሮ ወደ ስራ አይሄድም እሷ አባባሏ ጉራጌ ስራ ይወዳል ነው፣ ገንዘብ ይወዳል ስራ ይወዳል። ይሄ እርግጥ ነው፣ ስራ ይወዳሉ፣ ስራ ይነቁም፣ ጎበዞች ናቸው። ጉራጌዎች በጣም ጎበዞች ናቸው። ለዛ ነው እንደዛ አባባል ነው እንጂ ሌላ አይደለም። ግን ልጇን ለምን ይሰድውባታል? ልጇን ደግሞ ይሄ የማይሰማ ደንቆሮ። ግን እኔ እንደምለው ማለት ነው ደካማ ጎናችሁን አውጥታችሁ ለሰው አትናገሩ። ወላሂ የእኛ ሰው ደግሞ ማለት ነው የእኛ ሰው ደግሞ አፉ ባለጌ ነው። አዘኔታ ወይም ነገበኒ ይመጣል የሚል ነገር የለውም። እኔ እንደማያቸው አረቦች ጋር ማለት ነው በሽተኛ ካዩ እንዲህ እንኳን ትኩር ብለው አያዩም። አይናቸውን ሰበር ነው የሚያደርጉት ያንን በሽተኛ እንኳን ለማየት ማለት ነው። ወንጀልም እንዳይወናጀሉም ይሁን በቃ ስላዩትም ምንም ሳሉትም በእነሱ ላይ እንዳይመጣ ይሁን አላቅም። እንደዚህ ነው እንኳ ስትሏቸው ቅልጥፍጥፍ አድርገው እንዲህ ነው እንዲህ ነው ለማውራት እራሱ እንትን ይላቸዋል ማለት ነው። አላህ ሰላም ያድርገው፣ አለ ያድ ነው አላ በቃ እንደዛ ነው የሚሉት። አለ ያሽረው የኛ ሀበሻ ግን አንድ ከን ካገኝባችሁ፣ አንድ አካላችሁ ከጎደለ ግን ጥልጥል አድርጎ ነው ዝንጥል ጉፍታችን አውጥቶ የሚሰድበን፣ ይሄ የታወቀ ነው። አንድ ነገር አይጉደልባችሁ ደግሞ። የጎደለባችሁን ነገርና እንደው ደካማ ጎናችሁን፣ የጎደልባችሁን ነገር ለእኛ ሰው አትናገሩ። ልጇንም ያሰደበችው በራሷ ጉዳይ ራሷ ናት። አሁን የልጇን በሽተኛነት ሚዲያ ላይ አውርታ ነው እንጂ ማንም ማንም አያውቃትም ነበረ። ልጇ በሽተኛ እንደሆነ በጣም ያሳዝናል። ማን በሽተኛ ያልሆነበት አለ? ማን ታክሞ ያልዳን አለ? ተው እንጂ ልጅ ላይማ ዘለል ብላቸው እንትን አትበሉ። ወላሂ እኔ ልጁ በጣም ነው የሚያሳዝነው። ይሄ ልጅ አሁን እንግዲህ ትልቅ ሆኖ ይሄ ቪዲዮ ሲቀመጥ ልቦና ይሰበርበታል። ምን አድርገው ነው ምንድነው፣ እኔ እንዳዝ ነበርኩኝ ወይ ለምንድን ነው እንደየሰደው ምናምን ነገር ይመጣበታል ደግነቱ አማረኛ አያውቅም አማረኛ አይሰማም አሁንም ቢሆን አማረኛ አላስተምረውም ነው ያለችው ሀቢባ ማለት ነው አልቅሳለች ዛሬ ማለት ነውና ልጄንማ አማረኛ አስተምሩ ትላላችሁ ለዚህ ለሚሳደብ ነው ወይ ሰው ለሚያዋርዱ አማረኛችሁ ነው ወይ አላስተምረውም ነው ያለችው አታስተምሪው እንዳይማር እንዳያውቅ እንደውም ገና ይሰድቡሻል። ገና ዝንጥር ጉፍጣሽ እንደሚያወጡት አሁን ጀምረዋል። ገና ነው፣ ገና ገና በዚህ ተጀምሮ ገና ጉድ ነው የሚመጣውና አማርኛ ባይማር ጥሩ ነው። ልጅ ሚዲያ ላይ ስትወጡና እንደዚህ አፈኛ ስትሆኑ ይሄ ነው በቃ። በልጅ ላይ በቤተሰብ ላይ ነው መዘዝ የሚመጣባቸው። ስለዚህ ሀቢባ የኢትዮጵያ ሕዝብ ይፍረደኝ እያለች ነው። ልጄን አዋርዶታል፣ ሰድቦታል፣ ልቦና ይሰበርብኛል ሲያድግ እያለች ነው። አሁንም ቢሆን ብዙዎቹ ሳይመነኛ ልጅ ነው ሳይመነኛም ልጅ ነው እያሉ ቪዲዮ እየሰሩላት ነው። እና ይህንን አፋችሁን ብትጠነቀቁ ደስ ይላል። ማለትም እናት እኮ በጣም እንትን ናት። የልጇ ደካማ ጎንና ያ የነበረበት ጎን ሲሰደብባት ይሰማታል። ማንኛችንም ቢሆን እናቶች ነን ይሰማናል ልጅ አይሰደብም እሷን እንደ ስራዋ እራሷን በሏት በቃ በልጇ ግን በቃ እነሱም አሁን ይችን ወጋ ያደረጉ ቆይማ በልጇ እንዲህ እንበላት ለማለት ነው በልጇ በቃ ወጋ አድርገው ለማናደር ነው አሁን ይሄኔ ደስ ይላቸዋል እና ደግሞ ሃይማኖት ላይ ደግሞ ከሃይማኖት ውጭ ለነገሩ ምን አይነት ሃይማኖት አይታወቅም እንጂ ስድስት ስልሳ ስድስት ነው ፈጣሪማ መስገንተዋለሁ እያለች ነበረ የፈጠረሽ አላ እንዲህ የሚያናግርሽ አላህ፣ ልጅሽን የሚያዳንልሽ አላህ። ይሄንን መርሳት የለብሽም። ማንኛችንም ብንሆን አንድ ችግር ሲመጣብን ሮጠን ከፈጣሪያችን ውጭ መሆን የለብንም። ወላይ ኔ ሀቢባ እዚህ ጋር ስህተት አለባት። አሁንም ቢሆን እነዚህን ተሳዳቢዎችን ለነት ለፈጣሪ ሰጥቻቸዋለሁ እነሱን አንድ ነገር ሆኖ ካላሳየ ፈጣሪ የለም እያለች ነው ማለት ነው። ስድስት ስድሳ ስድስትን ሰይጣንን አመልካለሁ እያለች ነበረ። ፈጣሪ የሚባል የለም እያለች ነበረ። ይሄ ነገር በጣም አስጠሊ ነው። ለውሳኔ አትሮጡ። ሰይጣን ያኖርሻል እንዴ? ሰይጣን እኮ አያኖረንም። የሚያኖረን እኮ አላህ ነው የፈጠረን ጌታ ማለት ነው አላህ ነው። ማንም አላችሁት፣ ማንም አላችሁት፣ ማንም አላችሁት፣ አንድ የፈጠረን አላህ ስለሆነ አላህን ፈጣሪያችንን ብቻ ማምለክ አለብን። ለውሳኔ ቸኩላችሁ፣ በቃ ከፈጣሪ ውጫት ትሆኑ። ህቶቼ በጣም ይከብዳል፣ ከባድ ነው። ስንናደድ የሚወጣንን ነገር ካፋችን ከሃይማኖታችንም ውጭ ሊያደርገን ይችላል። በሃይማኖትሽ ጉዳይ የራስሽ ጉዳይ። ያው እንግዲህ እንደምታውቋት ሀቢባ ሙስሊም ነኝ ትላለች፣ ከክርስቲያን ጋር ነው የምትኖረው። አላውቅም፣ አላሁ